ስደት የህይወት ትግል ራስን ማሸነፍ ማጣትን ማድረግ ድል ዳዴ የሚል ኑሮን በእግሬ ማስኬድ ገድል ለሰው በመኖር ሰው የመ አሰላሙ አሌይኩም ረህመቱላሂ ወበረካቱ ድና የተከበራችሁ የኸይርያ ትዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው፣ አልሀምዱሊላ ዛሬ እንግዲህ ያው የኸይርያ ጓደኛ ነኝ እንደምታዋት እዚህ ጋር ኸይርያ፣ እውነት ዱአ አድርጉላት በጣም ማማታል። እንደምታዩት እንግዲህ እዚህ ጋር ዛሬ ሆስፒታል ሄዳ ነበር። ይህ ሁሉ የምታዩት መድኃኒት የተሰጠችው መድኃኒት ነው፣ እና ይኸው እንደምታዋት እንግዲህ ተገልደብላ ተኝታለች። ከጀመራት አምስት ቀን ሆኗታል። ሰሞኑን እንግዲህ በተለያዩ ሀገራት አዲስ የገባ እንደ ኮሮና አይነት ወረርሽኝ በሽታ ገብቷል የተባለ ነው። እና ላኩልሀል፣ ሁላችሁም ዱ አድርጉላት። ከዚህ በመቀጠል ደግሞ ይህን ቻናል ሰብስክራይብ ላይክ እያደረጋችሁ እረፉ። ላይክ አድርጉ፣ በተለይ ላይክ አድርጉ። ማስታወቂያ ደግሞ አታሳልፉበት፣ ምክንያቱም እንደምታወት ታማለች። ቢያንስ ላይክና ሰብስክራይብ በማድረግ ቪዲዮዋን በማየት እርዷት ማለት ነው። ከዛ በመቀጠል ደግሞ እንደው የምታዩት ልብስ ትሸጣለች። በአሁኑ ሰዓት ስራ የላትም ስራ ፈታለች። ሳውዲ ላይ እንግዲህ ስራ እንደጠፋ ሁላችሁም ታውቃላችሁ። ከፈለጋችሁ ደግሞ ልብስ ኦርደር ማድረግ ትችላላችሁ። የተለያዩ ፊቲ፣ ሽርጥ፣ ቢጃማ፣ የተለያዩ አልባሳት በፈለጋችሁትን እናንተ የምትጠልቡትን ታመጣላችኋለች ማለት ነው። ስለዚህ በዚህም ልታግዟት ትችላላችሁ። አልባሳት ከፈለጋችሁ እዚህ ጋር ኦርደር ማድረግ ትችላላችሁ። ሳውዲ ጅዳ ማለት ነው። እና እስኪ እንግዲህ እሷ የምትለውን እንሰማለን። እንዴት ነው በሽታው ሆይ

እንግዲህ የሷ ድምጽ ካልተሰማችሁ በሽታው ሳል አለው፣ ሙቀት ትኩሳት አለው። ከዛ በመቀጠል ደግሞ ብርድ ብርድ ይላል፣ ላበት ያለባል ምናምን እና ያው ከኮረና የተለየ አይመስለኝም፣ አይደል? ኮረና ይዞ ሻካ እም እና እንግዲህ መድሀኒቱ ደግሞ እንደምታውስ ነው። ወላህ የኔ መድሀኒት እኔ በህይወቴ አሮድ መድኃኒት በጣም ነው የሚያስጠላኝ። ይሄ ከኔና በተለይ ሹሩብ ምናምን ይሻላል። ሹሩብ ይሄ ለሳል ጉሮሯቸው ላይ የሆነ የሚከረክራቸው የሚዝረከረክ ነገር አለ አይደለ ጉሮሮ። ይሄን ለዛ ለዛ ነው የሚጠቅመው። ይሄን ደግሞ ለምን እንደሚጠቅም ማለት ያን ጊዜ መድኃኒት ሄዱ። እንደምታውቁት ነው ከኔና ማቸው ነው ታማችሁ ሐኪም ቤት አትሄዱ። ብቻ ሐኪም ቤት ከሄዳችሁ የሚያሸክማችሁ ግን በያ ካለ መድኃኒት መድኃኒት ማለት አሁን ይሄ በስንት ሰዓት እንደሚወሰድ ያስቡት። ይሁንና መድኃኒት በየቀኑ መወሰድ ያለበት መድኃኒት ነው ሁሉ እና እንደምታዩት ነው። ከእንደዚህ አይነት በሽታ አለ ይጠብቃችሁ። እና ስራ ደግሞ እየፈለጋችሁ እስኪ ቪዲዮው ስራ ፈልጉላት። እንኳን ታሞ ተኝቶ ስራ ፈትቷል የለም በሰው ሀገር፣ ወላሂ በጣም ነው የምትለው የሚለው የሚከብድ። አንደኛ ማታል፣ ሁለተኛ ደግሞ ብቻዋን ናት፣ ሶስተኛ ደግሞ ስራ የላትም። ስራ ኑሯችሁ ታማችሁ ለእረፍት መጠጣችሁ ወይ ምናምን የተወሰነ ጊዜ ረፍት ብትወስዱ ይሻላል። ስራ አጥቶ ታሞ ተተኝሶ በዛ ላይ ደግሞ ብቻ ውሃ እንኳን የሚሰጥ ውሃ የሚያቀርበ ሰው የለ ጓደኛ የለ እና በሰው ሀገር እንደዚህ አይነት ውል አይጠማችሁ ወገን፣ ወላሂ በጣም ከባድ ነው፣ የሚረዳችሁ የሚረዳችሁ ሰው ከጎናችሁ ከሌለ ለማለት ያክል ነው። እና ላይክ እና ሰብስክራይብ ብቻ በማድረግ አበረታቷት ማለት ነው። ይዋ ይህንን ነው የምላችሁን እና ታይቷለሽ። እቺ እንዴት ነው ብቸኝነት? አዩ እየተከተካት ነው እየተከተካት። እና እንዴት ነው አሁን አሞሻል? ብቻ ነሽ እዚህ ቤት፣ ስራ የለሽም፣ እንዴት ነው የሳው ኑሮ? አዎ ብቸኝነትስ? እንዴት ነው? እና በሰው ሀገር ማለት ነው ቆመ ብላችሁ ስታስቡት ኢትዮጵያ ላይ እንኳን እንደዚህ አምስት ቀን ሙሉ ታሞ ባዶ ቤት አይደለም። ኢትዮጵያ ላይ የሆነ የሆነ ቦታ ቋጣ ከጠፋችሁ፣ ለምሳሌ ታማችሁ ከቤት ካልወጣችሁ፣ ዛሬ ካልታያችሁ፣ እውነት ስንት ጎረቤት ነው እየመጣ የሚጠይቃችሁ? ምን ሆነ ነው ዛሬ ገሊት አላየናትም፣ እሷ መገሊት በኋላ ሄደችም እሷ ገሊት ገበያ አልወጣችም እሷ ምናምን፣ ብቻ ቤተሰብ ጎረቤት ቤት ምናምን የሚጠይቃችሁ ይመጣል። በዛው ትበረታታላችሁ ማለት ነው። ሰው አገር እሳ ግን ቤት ተዘግቶባችሁ አንድ ክላስ ቤት ምንም ሆኖ ምን ዙሮ የሚያያችሁ የለም። ከባድ ነው እና በሰው ሀገር አትታመሙ እያለቻችሁ ነው። ሰብስክራይብ እና ላይክ አድርጎ ባያችሁ ልብስም ኦርደር እያደረጋችሁ እዘዙ ግን ማለት ነው። የአረብ አገር ሴቶች ለምንድነው ላለው ብቻ መጣሽ ለሀብታም ለፊ መንስ እንዴ ላይክ እና ሰብስክራይብ እያደረጋችሁ? በነገራችን ላይ እኔም ዩቱበር ነኝ። ዩቱብ ስላለኝ ስለማቅ ነው ያለው የማንስ የሚጋጋጥን ሰው ምናምን ነው የሄዳችሁ ላይክ፣ ሰብስክራይብ ምናምን የምታደርጉት እንደዚህ። በአረብ አገር ደሞ ሆነው የሚሰሩትን ስራ ደግሞ በፈቱ ሰዓት ለጊዜ ማካሄጃ የሆነ ነገር ሆነናል ብለው የተለያየ ነገር የሚሰሩ አሉ። በቤታቸው ሆኖ አልባሳት የሚሸጡ ምግብ፣ የሚሰሩ ብቻ፣ ብዙ ብዙ ነገር የሚሰሩ አሉ፣ በዩቲዩብም በቲክታክም እነሱ ግን ላይክም ሆነ ምንም ማበረታቻ የለም። ምንድን ነው እናንተም የምታበረታቱት ሀብታምን? እውነት በቀን ስንት ጥብስ እና ቁርጥ የሚበላን ሰው ፈታ ዘና ብሎ በሀገሩ በነጻነት የሚኖርን ሰው እነዛን እነዛን ነው የምታበረታቱት። እና ለወገን ደራሽ ወገን ነው። ስለዚህ መድያም ቆመም ሆናችሁ የሰውን ቤት ኑሮ ታውቃላችሁ፣ የሰው ሀገርን ህይወት ታውቃላችሁ፣ ስራ ስትፈቱ ምን ያህል እንደምትጨናነቁ ታውቃላችሁ በሰው ሀገር ሀገራችን እና ሰዋግል ላይ በጣም ልዩነት አለው። ስለዚህ ይህንን ነው የምላችሁ፣ አበረታቱ ነው ምላችሁ። የአረብ ሀገር ሴቶችን አበረታቱ፣ ፌመንሶችን ብቻ ታበረታቱ አይዋ። እና የዛሬው ቪዲዮ ይህንን ይመስላል። ዱአና ጸሎት አድርጉላት ከፈሪያ ቤተሰቦች፣ ሰሞኑን ጠፍታለች። የጠፋችው እንግዲህ ስለታመመች ነው። እና ይህንን ይመስላል የዛሬው ቪዲዮ፣ መድሃኒቱም እንደምታዩት ነው። ምን ይመስላችኋል? ይሄ መዲሃኔት አሁን ተወዳላችሁ። አንድ አንድ ብሰጧችሁ አንድ አንድ ብሰጧችሁ ያደረሳችኋል። በነገራችሁ ላይ የከደያ ቤተሰቦች አንድ አንድ ብትጠደሉ እና ይሄንን ይመስላል። ስለተከታተላችሁን እናመሰግናለን።